አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድ የተከበራችሁ የቻላን ቤተሰቦች እንዴት ናችሁ? በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩት ዛሬ ደግሞ በአዲስ ነገር መጥቻለሁ ማለት ነው። የዛሬ የርእስ እንግዲህ በዳኒ እና በጽጌ ይሆናል ማለት ነው። ሁላችሁም የገባችሁ ሼር፣ ላይክ አድርጎ ማለት ነው። በቅንነት ቅንነት ለራስ ነው። እንግዲህ በጽጌና በዳኒ ነው። ዳኒ ነው የጽጌ እንግዲህ የሚታወቁ ብዙ ዘመናትን አብረው ያሳለፉ በጓደኝነት በፍቅረኝነት አብረው ሲሰሩ የነበሩ ናቸው። ሁላችንም እናውቃቸው ማለት ነው። እንግዲህ ለድራማ የሚሆንም ለእውነት ያው ጽጌ ባል አገባች፣ ልታገባ ነበርና አይተናል፣ አይታችኋል ስጦታን መኪና ድረስ መጥቷል ማለት ነው እንግዲህ መብሩክ ማሻአላህ ብለናል። መጨረሻ ላይ ደግሞ እንግዲህ አይታችሁ ከሆነ ዛሬ የለቀቁ የለቀቀው ዳኒ ቪዲዮ እሷን ያው ለማበሳጨት የሆነ ለማስቀናት ነገር የድሮ ፍቅረኛው እንድትመጣ በማድረግና ፎቶውን በመለጣጠፍ ነበረ ማለት ነው። ጽጌ ደግሞ እንት ደረቷ ላይ ባሏን ተነቅሰው ነበር ማለት ነው። ምክንያቱም የደስታ ምንጭ ስጦታ ሲመጣ ብዙ ነገር አይደለም ንቅሳት ብዙ በቃ ነገር ደርሳለች። እና ባሏ ደግሞ ትክክል አልሆነም ነበር ማለት ነው። ያኔ ደስተኛ አልነበርም እሷ በመነቀሷ ማለት ነው። እሷ ደግሞ ከንቅሳት ሌላ ምን አደርጋለሁ በሚል ተነቅሳ አይተናል ማለት ነው። እንግዲህ የ ጽጌ ባልም ትልቅ ሰውም ቢሆንም ድራማም ይሁን እውነት ይሁን ያው አላሁ አለም እኛ የምናውቀው ነገር የለም። ትልቅ ደረጃ ትደርስ እንግዲህ ዳኒ ጋር በጓደኝነት ብዙ ቆይተዋል። በእርግጥ ዳኒ የሚባል ሰው ያው የፍቅር ሰው ነኝ ይላል፣ ግን የሚመስል አይደለም እና በመጨረሻ የዛሬው የለቀቀችው ቪዲዮ ደግሞ እንለያያለን እንለያያለን በሚል ነበረ። አይታችሁት ከሆነ ቢሮ ድረስ ሄዳ ያው አማክራ ምናምን እሱ ደግሞ ከመጥን ከምልሽ በላይ እንደምጠብቅሽ እንደምንጠብቅ ሰራተኞች ነው ያለ ሲላት ነበር ማለት ነው። ምክንያቱም እውነት ነው። እሷም ደግሞ አንደኛ ያው አለባበሷ ምናምን ነገር ከሆነ ስርዓት የላትም በርግጥ ሙስሊም አይደለችም። ቢሆንም ሙስሊም ባትሆን አለባበስ ላይ እሱ ጋር የምትመጥ ነው አይደለችም። እሱ ትልቅ ነው ያው ሁሎችንም ነው እናውቃለን። ለብር ብላ ነው የሚልም አሉ ከዳኒ ጀምሮ ማለት ነው። ግን ይሄም ቢሆን አለባበሷ ማስተካከል አለባት። እሷ ደግሞ የሚመጣጠኑ ነገር አይደሉም እና ሲቀጥል ከዚሁ እናውቁም እንለያይ ያለ ነው። ይሄ ባልዬ የተባለው ደግሞ ያው ዳኒ ጋር ሲያያት ይቀናል መሰለኝ። ዳኒ ደግሞ ባልዬ የተባለው ጋር ሲያይ ይቀናሉ ሁለቱም። እንግዲህ እሷ ደግሞ ዳኒን አልፈልግም ብለዋል። ባላን ድረስ ተነቅሳ ነበረ። በመጨረሻም ያው ንቅሳቱን ግን ባሊ የተባለው ትልቁ ሰውዬ ያው አላስደስተውም እና ለምን እያለ ሲጠይቃት ነበረ። ስልክ ምናምን አታነሽም እያላትም ነበር ማለት ነው። በመጨረሻም ያው እንለያያለን የሚል ውሳኔ ላይ ተውሳት ነው ተለያይተዋል ማለት ነው። ዳኒ ደግሞ ቤት ውስጥ እሷን ለማናደድ ብሎ ፎቶ የድሮ ፍቅረኛን ወደ ራሴ ያስባለሁ በማለት ስወጣ ስገባ፣ የድሮዋን ህይወቴን እንድጀምር ብሎ የድሮ ፍቅረኛ ልምስትን አምጥቶ ግድግዳው ላይ ሁሉ ፎቶን ለጥፎ ነበር ማለት ነው። እና ያንን ሁሉ ለጥፎ ፅጌ ደግሞ ባዝርፍ እያለች ነበረ ማለት ነው። እና የት ነኝ ምክንያቱም በጣም እንትን እያለች ነበረ የት ነኝ እያለ ነበር፣ እንዴት ይሄ ይሆናል እያለ ነበር። ተናዳለች። እሱ ደግሞ ካልተናደርሽ፣ አንቺ በቃ ስትወጪ ስትገቢ፣ እዚህ ቤት የምትኖሪ ከሆነ እሷም ነው ነበር በሚል የሚያደርገው ማለት ነው። እና ይሄንን ሁሉ ነገር ብቻ ማድረጉ እንጃ፣ እሱም ያው እሷን ለመበቀል እንድትናደር ለማድረግ ነው ይመስለኛል። እሷም ደግሞ እውነት ዳኒም ነው የምትወደው ወይስ ትልቁን ሰውዬ? በሚል ደግሞ እንግዲህ ድራማ ይሆን ምን ሆን ቀጣዩን ደግሞ እናያለን ማለት ነው። በነገራችን ላይ እኔ እንደማየው እንደምረዳው ከሆነ ፅጌ ለዛ ለባለጠ ብዬው እምትሆን ልጅ አይደለችም ባለባበስም፣ በሁሉም ነገር ማለት ነው። በእርግጥ ያው ብር ፈልገች ነው ጥቅም ፈልገች ነው ይላል ዳኒም። ዳኒ ደግሞ እኔ ፍቅር ሰው ነኝ ብር ባይኖረኝም ይላል ያው ዙሮ ተዛዙሮ ፍቅር ያቸንፋል ሀብት መጭ ጠፊም ነው ቢሆንም አሁን ላይ ያው ብር ሆኗል ሁሉም ዘመዱ ማለት ነው እና ያ ደግሞ እንግዲህ መኪናውን መልሶ ይወስደዋል መኪና ድረስ ስጦታ መቶላት እሷም ደግሞ እማያምንም አላመነች ነበረው ማለት ነው ለእሷ መሆኑ ድረስ እሷ ደግሞ ከመኪና በላይ ሰጥቶኝ ይንን ሁሉ ብላ ተነቅሳ ነበረ ማለት ነው ነቅሳቱን ግን አልወደደላት ባል የተባለው ያው እሷ አምታማ ምናምን ነገር አይተናል ማለት ነው። ዳኒዬ የተባለው ደግሞ ይሄንን ሁሉ ፎቶ አምጥቼ ለጣጥፋለሁ አንቺ እየተነቀስሽውን ሽማግሌ ካላጠፋሽ እያለ እንቧዝር እየተባባሉ ቤቱን በቀውጥ አደረገው ነበረ ማለት ነው። እና መጨረሻ እንግዲህ ምንም ላይ እንደሚደርሱ ድራማው ይቋረጣል ወይስ ይቀጥላል? እውነት ነው ትላላችሁ? እውነት ዳኒ ጽጌ ጋ ይሆናል ወይስ ሄዶ ፍቅረኛውን አምጥቶ ሊቀመጥ ነው ወይስ ደግሞ ጽጌን ለማናደድ ነው ማለት ነው። እንደዛ የሚያደርገው ነገር ያ ፎቶ ነው ያመጣው፣ ግና መጨረሻም እዚሁ ቤት ትመጣለች በአካል ትመጣለች እያለ አት ነበረ። እሷ ደግሞ እዚህ ብላ ፎቶን ሁሉ እያነሳች ገነጣጠለችው ነበረ ወይ ነው ማለት ነው። ያው ከባሏም ጋር ጥሩ ሁኔታ ላይ አላሳለፉም ነበር። ከሶስት ቀን በኋላ በተገናኙበት ሰዓት ላይ ያው እንድን ለላይ ብሎ ነበር የነገራት እና የወሰናት የቅር አድርግልኝ አድርግልኝ አለችው። ያው ብዙ ጊዜ በተደጋጋሚ የምሰሪው ነው ብሎ ባሏም ተቆጥቷት ነበር ማለት ነው። እንግዲህ ሽማግሌም እንዲመጣ እያደረግሽ አይደለም። እምታረጊው ነገሮች ሁሉ ከመጥን በላይ ሆኗል እያላት ነበር ማለት ነው። የጽግ እየው ባል ማለት ነው። የጽጌው ባል እንግዲህ ይኸው ድምፅ እናየው ከሆነ አብይ አህመድ ይመስላል ማለት ነው። አብይ አህመድ የጠፋው ጽጌ ጋር እየዋለ ነው ተብሏል። እንግዲህ እውነት ይሆናል አላላለ አለም እና በነገራችን ላይ እውነት ለመናገር ጽጌን ይወስዳል ይህ ሽማግሌ እንደው ነው ብላችሁ ታስባላችሁ ዳኒስ? በጣም ተናዷል። እሱ እንግዲህ እሱም ተናዶ እሷን ለመበቀል ፎቶ አንጥቶ ለጣጥፏል። ነገ ደግሞ በአካል ትመጣለች እያለ ነው ማለት ነው። ስወጪ ስገቢ በደንብ ያት እያላት ነው። እሷ ደግሞ ገነጣጥለው ውጣ ከቤት እያለች ነው። እሱ ደግሞ ማየትና መኖር ካልፈለግሽ ቤቱን ለቃችሁ ውጡ እያሉ ጸበጸብ አድርገው ቤቱን በጸብ ሞልተውታል። እንግዲህ መጨረሻውን ምን ላይ እንደሚወሰን እና ያለን ማለት ነው። ያው እነዚህ ሷ ማለት ነው እሷም ደስተኛ ናት። ምክንያቱም መኪና ተገዝቶላታል። ያው በሁሉም ሰው ቢሆን ሀብትን ጥቅምን ፈላጊ ነለ ጥቅም ብላ ስለሆነ የምትሰራው አገኛለሁ ብላ ስለሆን፣ እንግዲህ መኪና ሲገዛላት ደግሞ ልል ብላ ተቀብላ ነበረ። ያ ሽማግሌ ደግሞ ዳኒን ያው በብዙ ቦታ እንደሚያሰቃየው ነበረ የተናገረው በዱሩ ቦታ ላይ እና እንደሚዝትበትም ነበረ። አሁን ደግሞ እንግዲህ ፅጌም ወደ ባላው ግን ነበረች። አሁን ላይ ደግሞ አሁን ከሽማግሌውም ከዳኒም ላትሆን ነው ማለት ነው። ምክንያቱም ሽማግሌ የተባለውም ባልየውም እንላይ ብሎ አላት፣ ተቆጥታ ተለያይተዋል ማለት ነው። ዳኒም እንግዲህ ሌላይቱን ፍቅረኛውን ሊያመጣ ነው። ፅጌ ምን ላይቱ መሀል ሜዳ ልትወርክ ነው ወይስ ባሏ ጋር ይቀጥላሉ? ወይስ ከዳኒ ጋር እንደገና ተመልሰው ፍቅር ይጀምራሉ የሚለው ጥያቄ እንግዲህ ሁላችንም ላይ እውነት ይሁን ውሸት የሚለው ላይ ግን መጨረሻውን እናያለን ማለት ነው። እንግዲህ ድራማው ይቀጥላል። በጣም ያማረ ነበረ። በእርግጥ ይሄ ትልቁ ሰውዬ በመጣ ወዲህ ማለት ነው። አረቃቶ ምናምን ያው፣ እሷ ግን እስካሁን ድረስ ምንም የተቀየረች ነገር የለም። ቢያንስ በአለባበሷ፣ በሆነ ነገር ራሱ መቀየር ነበረባት ማለት ነው። ግን ምንም ነገር የተቀየረችባት ነገር የለም። እና መጨረሻው ይመርያል ረጃል እና ያለን ማለት ነው። ዳኒ ዱሮውን ጓደኛውን አንጥቶ ለጣጥፏል፣ ፎቶ የተባለ ሁሉ ቅብር ግድግዳውን አሳብዶታል። እሷም ደግሞ ውስጧ እየተካተለ ላይ ምስልኛ አልተቆጣውም ብላለች። እሱም ደግሞ እሷን ለመበቀል እንግዲህ ፎቶ ለጣጥፏል። መጨረሻው እና ያለን ከባሏም ጋር በእንደዛ ሁኔታን ላይ በሚል ሁኔታ ተነጋግረው ተለያይተዋል ተዋል። የመጨረሻውን ይቅርታ አድርጉላት ነው የተለዩት፣ ማለት ነው ስልክ እንዳትዘጊ፣ እራስሽን ጠብቂ ተብላ ተመክራ ተለይቷልሽ፣ ማለት ነው ባለቤቷን። እንግዲህ አንድ ማስጠንቀቂያ ከአንድም ከብዙም በላይ ነው ማስጠንቀቂያ የሰጣት እና መጨረሻውን እናያለን። ዳኒ ደግሞ ያው ፅጌን እንድረሳ ትፈልጋለሁ በሚል የልጅቱን ፎቶ አምጥቶ ለጥፏል፣ ግድግዳው ላይ፣ ግድግዳው ላይ አምጥቶ የለጠፈው እውነት ጽጌ ሊረሳት ነው ወይስ ያችን ቤት ሊያመጣት ነው በሚለው እናያለን ማለት ነው። መጨረሻውን እንግዲህ ሁላችንም አብራን እንጨርሰዋለን፣ እናየዋለን። እውነት ድራማ ነው ወይስ ጽጌ ባሏ ጋር እንትን ልትል ነው ማለት ነው። እና ሁላችሁንም ሸር ላይክ እያረጋቸው ቪዲዮውን ላይክ፣ ሸር፣ ኮመንት አድርጉት። በተረፈ አመሰግናለሁ። ባይ ባይ፣ ቦቶችዬ መልካም ጊዜ ይሆናል። እና አላህ ስብሃነ ወተዓላ ሀገራችን ሁሉ ይጠብቀን ይጠብቃችሁ በሚል